ፍቅር ካለ ሁሉም አለ፣ ፍቅር ካለ ፍቅር ያሸንፋል የሚባለው እኮ እንደዚህ ነው። አህሙና ፈኪሀ እንግዲህ ፈክት ክትክት እያሉ እየመጡልን ነው ማለት ነው። በጣም አሁን የግን ደስ ያለ ማለት ደስ ደስ ደስ ነው ያለ በነገራችን ላይ ማለት ነው። ፍቅር የአላ ስጦታ ነው። አላ ሲሰጠን ሀይቀን፣ በቃ አላ ከሰጠን እኛ ይሆን ያልነው ሁሉ ይሆናል። እና ፍቅር እኛ የምናመጣው እኛ የምናስወግደው አይደለም እንደ ሰው እንወደድ ብንል አላህ የእዛን ሰው መውደድ ካሰጣ ካሰጣን እንወደድም አንወድም አይቅም አይቀም ማለት ነው። አንዳንድ ጊዜ ፍቅር እያለ በውስጣችን ብዙ መከራ ይደርስብናል፣ ብዙ ነገር እንሆናለን። ግን ፍቅራችን አሸንፎ ያ ሁሉ መከራ ረስተን፣ ግን እዛው ፍቅራችን ቦታ እንገኛለን። ሀይቀን ያህሙና የፈኪ መታረቅ በጣም ደስ ያለ ከመታረቃቸው ደግሞ የተሻለ ሁኔታቸው ማለት ከፊታቸው የተሻለ አብሶ አብሶ ፈኪ ማለት ነው የተሻለ ሁኔታ ላይ ድር ማለት ተለውጣ ማየቲ በጣም ነው ደስ ያለኝ ማለት ነው። ታይቀን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ ቤተሰቦች እንድናችሁ ከኔ ጋር ሁሉ ሰላም። አልሐምዱላ ረቢልአለሚን። ውድና የተከበራችሁ የአህሙና የፈኪያ አድናቂዎች ማለት እንድትናችሁ ከኔ ጋር ሁሉ ሰላም። እንግዲህ ጠላቶችም እንግዲህ እዚህ ደረሱ። አልሐምዱሊላ ወደ ወዳጆችም ደግሞ እነሱ በሚ እንግዲህ እንደዛ በሚቸግሩበት ሰዓት ተቦናቸው የሆናችሁ እንኳን ልትሰራችሁ ማሚና ማነ ፈኪና አህሙ ለዚህ በእቷል ማለት ነው። በጣም ለውጥ አላት ፈኪያ፣ ጎበዝ፣ ጠንከሪ አይቀን እንግዲህ ያለፈውን ነገር ሁላችንም እናስታውሰዋለን። አሁን ደግሞ ያው የፍቅሩን ጥግ አሳይቷል ማለት ነው። ይሄ ቀን ይመጣል ብላችሁ ግን አስባችሁ ነበር? ሀቅን እኔ አላሰብኩ ነበር፣ ከቀን በኋላ እንደውም ተስፋ ቆርጬ ነበር ማለት ነው። እና ይሄ ቀን ይመጣል ተብሎ አይታሰብም ነበር፣ ነገር ግን ፍቅር ስላለ ብቻ እና ብቻ ፍቅር ያለው ስጦታ ነው። አላ ፍቅር እኔ ላይገሰል አፍቃሪም በፈቃሪም አላ አደርገም አና ሀይቀን ፍቅርኛ እንዳል ነው አይደለም ፍቅር ያላ ስባህንም ታላቅ ስጦታ ነው እና ሚና አህሙና ፈኪ እንግዲህ ከብዙ ጠውረድ ከብዙ መረሳሳት በኋላ ከብዙ ብቻ ብዙ መንከራ ደርሶባቸዋል። ፈኪያ ብዙ ብዙ ነገር ተብላለይ እና አሁን ስትደሰት ለዘፈከት ሳይት በጣም ደስ ያለኝ። ደስ ይበልሽ። ጊዜ ምንት ማለት ነው ነውና ያው ማልፈልም አለፈ። ለሚያልፍ ቀን መጥፎቅ አትናገር እና ግን ለሚያልፍ ነገር አትናገር ይባላል። ነው ለሚያልፍ ነገር ክፉ ባንናገር ጥሩ ነው። ስንቶቻችንን ሃይቀን ስንት ነገር ተናገር ስንት ነገር አንናት ማለት ነው። እነሱ ከተዋደዱ ከተግባቡ ደግሞ እንደዚህ ተመልሰው በደስታ ይኖራሉ ማለት፣ ማንኛውም ሰው ትምህርት መውሰድ ያለብን ማንኛውም ሰው ሲገጫጭኛ ወደዛ ወደዚህ ማዳት የለብን ነው። በእውነት ማለት ወላይ ያን ጊዜ ግን አ፣ ምንም አልተናገርኩም አተሳደቡነምንም ምንም አልተናገርኩም። ሳኪን ምንም አኩ ምክንያቱም ያለ መግባባት የሰው ልጅ እ ይፈጠራለን ያመግባባት ሰው ልጅ ይፈጠራል። እና በራሳቸው ጊዜ ያም ጥፋተኛ ሆነ። ግን ጊዜ ጥፋት ስናይ ዘለን ዳንዱ እያደላን የምንናገረው ነገር ማስጠላት። እነሱ የራሳቸው አንትን አለ ትውስት በመልካም ነገር ያስታውሱት አለ በመጥፎም አለ በመጥፎ ቦታ ሲደርሱ ያንን በደህና ያሳለፉትን ያን ነገር ያስታውሳሉ። ገብቶሻል እና በየቪዲዮ ሰዎች ሲጣሉ ወደዚያ ወደዚህ ምን ምን አደላ ሰዎች፣ ግን በራሳችን ጊዜ እናፍራልና እንግዲህ ፈኪም ብዙ ታብላለች፣ ብዙ ሰርባለች፣ ብዙ ምግቧ ተሰራ። ግን አሁን ላይ አሁን አህሙና ፈኪ አንድ ላይ ስለሆኑ እንደዚህ ፍክት ስለተግባቡ ፈኪም በጣም ለውጥ አላት። አይቅም በጣም በጣም በዚሁ ቀጥይ፣ ጠንክሪ፣ ለጠላቶችሽ ጠንክሪ ማለት ነው። ፈክዬ በጣም ደስ ይላል። እንግዲህ ዛሬ ደግሞ በጣም የመከባበር ነገር እየሰራች ነው ማለት ነው። ክብርን ያሳያል። ተከባበሩ፣ ተዋደዱ። ብቻ እንግዲህ ጠንከር ጠንከር እያላችሁ ወደ ጉዞ ጉዞ ወደ ኑሮ ነው የሚባለው። ወደ የሚጠቅማቸው ነገር መጓዝ አለባችሁ። እኛ ደግሞ እናጠንክራቸው። ማንም ከራቸው አብሽር እንበላት እሷን እንዲሆን ከያቱም ከዚህ የሚቀርሰ የለም። አሁን እንግዲህ ከነባም ጋር እየሰራ ነበር። ነባንም ሁሉ ሰተ ስትር ብሆን እሷ ጋር እየሰራ ነው እንግዲህ ያለው ነገር እያየ ነው። እና ጠንክሩ፣ በራቸው ማለት ነው። ውድ የፋኪሀ እና የአህመድ አድናቂዎች

ባላችሁ ውድ ቤተሰቦች ሰዎች፣ እንግዲህ አሁን እናፈክን ወደፊት ጠንክሮ ጠንክሮ ያና እና በርታችሁ፣ ብዙ ደረጃ ይደርሳሉ። እንደጀመሩ ሆኖ ወን የትኛት ነበር ግን አላህ አልፈቀደም እና ተቋረጠ፣ ግን አሁን ዶን ተቀጥሏል ህይወታቸው ማለት ነው። እንግዲህ አብራችሁ ስሩ፣ በርቱ፣ ጠንክሩ እና ባላችሁ ውድ ቤተሰቦች ሰዎች፣ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ።